እንሂድ አለችኝ ተነስታ እንደ ዘበት፣ እንሂድ አለችኝ ወፍ ወደ ጮኸበት። እውነት እንሂድ ምን አሻኝ አሁኑ እንነሳ፣ ግን የምንደርበው ልብስ ብንዝሳ። ይችን ቃል ባወጣ በቁጣ፣ ከመቼ ወዲህ ነው ወፍ ልብስ የምታውቀው? ይልቅ እሷን ምሰል ልብስህን አውልቀው ብላኝ፣ ልብሷን ጥላ ትታኝ ገሰገሰች ወፏን ተከትላ። እሺ ስንቅን ያዝ፣ ሌላ ታሰብኩና ተውኩት ሳልጀምረው። የትኛዋ ወፍ ነች ስንቅ ይዛ የምትዞረው? በቃ ተከተልኳት። እዚህ ላይ በጣም ጎበዝ ነው ተናጋሪው፣ ምክንያቱም ስንቅ ይዘን እንሂድ ካለ በብዙ መጽሐፍት ሊተች ነው። የሰማይ ወፎችን ተመልከቱ፣ አያዝሩም፣ አይዘሩም፣ አያርሱም፣ አይዘሩም፣ ወደ ጎተራም አይከቱም፣ ነገር ግን የሰማይ አባታችሁ ይመግባቸዋል ተብሏል። ስለዚህ የምግብና ጉዳይ ለወፍ የሚጠቀስ አይደለም። አንደኛውን ዶማ ላለመሆን መጣሩም ጥሩ ነው። የትኛዋ ወፍ ነች ስንቅ ዛ የምትዞረው በቃ ተከተልኳት። ጥብቅ አረገችኝ፣ ጥብቅ አደረግኳት። አንድ በቴ ሰላ ዝማሬ ጀመረው ልቤ ክንፍ አወጣ መንሳፈፍ አማረው። ከመቼ ወዲህ ነው ወፍ የማትበረው? ስለዚህ አሁን ወፍ የምትለውን ምሳሌ አንስቶ እስከ መጨረሻ ድረስ ወፍ አትለብስም። ልብሴን አዋለኩ። ጥሩ የሆነ ግጥም ማለት እንደዚህ ነው። ጨርቁን ጣለ እኮ ገሌ በፍቅር የሚባልለት አይነት ሆነ። ሰው ልብሱን ጣለ፣ ከዛ ስንቁንም ተወ